ቀጥላናል። ተመልካቾቻችን የኤ ኤም ኤን 24 ሰባት ምዕራፍ አንድ ወደ እናንተ እየደረሰ ይገኛል። አብራችሁን ስለምትሆኑና ስላላችሁን ምስጋናችን ላቅ ያለ ነው። አሁን ደግሞ ዓለም ባለመገናኛ ብዙሀን ፊት እንዴት ትነበባለች? ውሏስ ምን ይመስላል? ባልደረባችን አቡቻሌ ዓለም እንዴት ዋለች ሊለን እዚህ ይገኛል። አቡ፣ አመሰግናለሁ። ምናልባት በዓለማችን በትልቅ መገናኛ ብዙሀን እንደዚህ ሰፊ ሽፋን ባላቸው መገናኛ ብዙሀን ምን ጉዳዮች ተነሱ? መልካም አመሰግናለሁ። ተመስገን ስለሰጠኝ ጊዜ ተመልካቾቻችን እንደምንውላቸዋል። እንግዲህ አለማችን ዛሬ ውሏን ማለት ነው፣ በርከት ያሉ አለም አቀፍ ሁነቶችን ያስተናገደችበት ውሎ ነው ያካሄደችው። ዋነኛው ጉዳይ እንግዲህ ከሰሞኑ በአሜሪካ ኒውዮርክ በሚገኘው የተባበሩት መንግስታት ድርጅት ዋና መቀመጫ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ እየተካሄደ ይገኛል ሰማንያኛው በዚህም እንግዲህ በርከት ያሉ ሀገራት በርከት ያሉ ሁነቶችም እየተስተናገዱ ነው የሚገኙት። አሁን ባለው ሁኔታ የተለያዩ ሀገራት መሪዎች ሪፖርቱን እያቀረቡ ነው የሚገኙት በቀጥታ ስርጭት የተመለከት እንደምንገኘው በተባበሩት መንግስታት ድርጅት ገጽ ማለት ነው። በዚህም እንግዲህ ከ አንድ መቶ ዘጠና ሶስት አባል ሀገራት አሉ የድርጅቶቹ። እነዚህ ሁሉ እየተካፈሉ ነው የሚገኙት። አፍሪካውያን ሀገራት ደግሞ በተባበሩት መንግስታት ድርጅት ጉባኤ ላይ በንቃት ነው እየተሳተፉ የሚገኙ መሪዎችና ሌሎች የልኡካን ቡድን አባላት ማለት ነው። ከዚሁ ጋር በተያያዘ አለም አቀፍ የመገናኛ ብዙሃን አውታሮቹም አፍሪካውያን ይዘዋቸው ስለወጡ መረጃዎች በተመለከተ በርከት ያሉ ጉዳዮችን ነው ይዘው የወጡት። እንደሚታወቀው እንግዲህ የተባበሩት መንግስታት ድርጅት በ80 ዓመት ሂደት ውስጥ ያሳካቸው በርካታ ጉዳዮች እንዳሉ ሁላ ደግሞ በተለይ ፍትሃዊነትን በማረጋገጥ ሂደት ውስጥ አፍሪካውያንን እኩል ተሳትፎ እንዲኖራቸው በማድረግ ሂደት ውስጥ ስብራቶች እንዳሉበት ይታወቃል። በዋነኛነት አፍሪካውያን በዚሁ ጉባኤ ላይ ያንጸባረቁት የሚገኙት አቋም ይህን የተመለከተ ነው። በተለይ በጸጥታው ጥበቃ ምክር ቤት አሁንም የ16 ቢሊዮን ሕዝብ ባለቤት የሆነችው አፍሪካም ቋሚ ውክልና የላትም። እንግዲህ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ የተገኙት የደቡብ አፍሪካ ፕሬዚደንት ሲሪል ራማፎሳም፣ የኮሞሮስ ፕሬዚደንት አዛሊ አሱማኒ፣ የናይጄሪያ ምክትል ፕሬዚደንት ሀሴን ሺቲማ የመሳሰሉ በርካታ መሪዎች ይህንን ጉዳይ በስፋት አስተጋብተውታል ማለት ነው። አፍሪካውን እየፈተናት ካለው የሰላምና መረጋጋት እጦት ባሻገር በዓለም አቀፍ ደረጃ ያላት ኢፍትሃዊነቱም በከፍተኛ መጠን እየፈተናት ስለመሆኑ አፍሪካውያን መሪዎች በዚህ ጉባኤ ላይ ባጽንኦት እያነሱ ስለመሆናቸውም ጭምር ተነስተዋል። የተባበሩት መንግስታት ድርጅት በጸጥታው ጥበቃ ምክር ቤት እንዲሁም በሌሎች አደረጃጀቶቹ ለአፍሪካ የሚሰጠውን ምልከታና የሚሰጠውን ስፍራ እንዲያሻሽልም ጭምር አፍሪካውያን መሪዎች ስለማንሳታቸውም ጭምር ተነስቷል። በርካታ ያሉ መገናኛ ብዙሃን አውታሮች እዚህ ጉዳይ ላይ ነው እየዘገቡ የሚገኙት ዶቼ ዊሌና ሲጂቲኤን የተመለከትናቸው ዋና ዋና ጉዳዮች ናቸው። አፍሪካውያን መሪዎች በዚሁ ጉባኤ ላይ በንቃት የተሳተፉ የአፍሪካውያን እንዲሁም የየሀገሮቻቸውን ብሔራዊ ጥቅም ማስጠበቅ የሚችሉ እውነቶችን እየከወኑ ይገኛሉ። ሁለተኛ ጉዳያችን አፍሪካ ኒውስ ላይ የተመለከትነው ጉዳይ ነው። እንግዲህ ኒኮላስ ሳርኮዚ የሚባሉትን የፈረንሳይ ቀድሞ ፕሬዚደንት እናስታውሳቸዋለን። እኙ ፕሬዚደንት በተለይ በ2007 በነበረው ፕሬዚዳንታዊ ምርጫ ላይ አላግባብ በሆነ መልኩ ከ ቀድሞ የሊቢያ ፕሬዝደንት ሙሐመር ጋዳፊ ገንዘብ ተቀብለዋል የሚሉ ውንጀላዎች ሲደርሱባቸው ነበር። ከዚህ ቀደም ይህንን በተመለከተ የፈረንሳይ ፍርድ ቤት እንግዲህ ጥፋተኛ መሆናቸውን አጽድቋል። በዛሬው እለት ማለት ነው እንግዲህ እሳቸው የአምስት ዓመት ፍርድ የሚጠብቃቸው ይሆናል። እንግዲህ ሳርኮዚ እንደሚታወቁት በተለይ ከሰሜን አፍሪካዊቱ ሀገር ሊቢያ ፕሬዝደንት ሞመር ጋዳፊ ጋር የጠበቀ ግንኙነት የነበራቸው ናቸው። እሳቸው በፕሬዝዳንታዊ የምርጫ ቅስቀሳቸው ውስጥ ከዚሁ ከሙሐመር ጋዳፊ እስከ 50 ሚሊዮን የአሜሪካን ዶላር ድረስ ስለመቀበላቸውም ጭምር ነው ፈረንሳይ ያ ፍርድ ቤት ያረጋገጠው በሚገርም ሁኔታ እንግዲህ እኚሁ ሳርኮዚ ወደ ስልጣን እንዲመጡ ሙሐመር ጋዳፊ ድጋፍ የማረጋቸውን ያክል ደግሞ ሙሐመር ጋዳፊ በአረብ አብዮት ደግሞ እንዲያዙ እንዲገደሉ፣ ከስልጣን እንዲነሱም ጭምር የእኚሁ ፕሬዚደንት አስተዋጽኦ ደግሞ ከፍተኛ ነበርና ፈረንሳይ ይህን የቀድሞ ፕሬዚደንት በአምስት ዓመት እስራት ቀጣለች ማለት ነው። ሊቢያ ለእኚሁ ፕሬዚደንት እጩ በነበሩበት ጊዜ ለተከፈለ 50 ሚሊዮን ዶላር ማለት ነው። ሶስተኛው መረጃችን እንግዲህ ብዙዎቻችን ተስፋን ሊሰጥ የሚችል አይነት መረጃ ነው አፍሪካ ኒውስ ላይ የተመለከት ነው እንግዲህ ተመስገን አንተም ተመልካቾቻችን እንደምታውቁት በዓለማችን ውስጥ እጅግ ገዳይ ከሆኑ በሽታዎች ውስጥ የኤችአይቪ ኤድስ በሽታ አንደኛው ነው ማለት ይቻላል በርካታ በሚሊዮን የሚቆጠሩ ዜጎችን ለህልፈት እየዳረገ የሚገኝ የጤና እክል እንደሆነ ይታወቃል ይህንን በተመለከተ ዘላቂ መፍትሄ ለማምጣት መድኃኒቱን ለማግኘት ሰፊ ጥረቶች ሲደረጉ ቆይተዋል። ከዚህ ቀደም እንግዲህ በክትባት ደረጃ አንድ መድኃኒት ይፋ ተደርጎ ነበር። ይኸው ክትባት በተለይ በአመት ሁለት የሚሰጠው ኤች አይ ቪ ቫይረስን በአማራጭነት የመከላከል አቅም ይኖረዋል ተብሎ የታሰበ መድኃኒት ነበር። ይኸው መድኃኒት በገበያ ደረጃ እስከ 28 ዶላር ሲሰጥ ቆይተዋል። ይህንን ደግሞ ሌሎቹ በተለይ ተጋላጭ ለሆኑ የህብረተሰብ ክፍሎች ለማዳረስ በሚል አሁን በተለይ ከዚህ ከቢል ክሊንተን ፋውንዴሽን ሌሎች ከክሊንተን ከጌትስ ፋውንዴሽን ጋር በመተባበር ይህንን የኤች አይ ቪ ቫይረስ መከላከያ ክትባት በ40 ዶላር ለእያንዳንዱ ዜጋ እንዲደርስ የማድረግ ውሳኔ ላይ ተደርሷል። ለበርካታ ለዓለማችን ትልቅ እፎይታ ነው። አሁን ባለው ሁኔታ ኤች አይቪ ሙሉ በሙሉ ከምድር ላይ ያልጠፋ ዘላቂ መፍትሄ ያልተገኘለት እንደመሆኑ መጠን ምናልባትም በመከላከያ ደረጃ ዓለማችን የደረሰችበት ምናልባትም ሊለውጥ የሚችሉ ወይም ጌም ቸንጀር ብሎ ነው አፍሪካ ኒውስ የዘገበው። እና እንግዲህ ዓለማችን የኤች አይቪ መከላከያ ክትባትን ከ28000 ዶላር ወደ 40 ዶላር ዝቅ ብሏል ዋጋው፣ ና ተጠቂ የሆኑ ዜጎች ይህንን ማዳረስ ይችላሉ። ለጊዜው በጣም በርካታ ተጠቂ ያለባት አፍሪካዊቱ ሀገር ደቡብ አፍሪካ ቅድሚያ ይሰጣልታ ተብሎ ተነስቷል። ለ24/7 የመረጥ ናቸው። ዋና ዋና ዓለም አቀፍ መረጃዎች እነዚህ ናቸው። ስለ ጊዜ ያመሰግናሉ። ተመስገን ባልደረባችን አቡቻሌ፣ እንግዲህ በአለም አይን አለም እንዴት ዋለች የሚለውን ስላደረስከን አመሰግናለሁ። ተመልካቾች እንቀጥላለን።